ሰላም ሰላም ውድ ሰው ዩቱብ ቻናል ተከታተቺ ሰላም ሰላም ብለናል እንግዲህ ሰሞኑን ተጠፋፍተናል አሁን እንግዲህ መለስ ብለናል ወደ ዩቱብ እናንዴ ናችሁ ሰላም ናችሁ እንዲሁም ክርስቲያን ሆነች ሰላም ብያለሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ ቤተሰብ የሆናችሁ ላይክ ላይክ በማድረግ ይሄን ቪዲዮ እንጀምራለን እንግዲህ ስለተጠፋፋን አንዳንድ እስኪ ቪዲዮዎች ይዘን ብቅ ብለናል የሚያስቁትም እየሳቅን የሚያስከፉትም እየተከፋን ቆንጠጥ ያለበትን እያደረግን ቪዲዮን እንጀምራለን ታዲያ እንዳረሱ ላይክ ላይክ በማድረግ ቪዲዮን ጀምሩ። ዳይ ወደ ቪዲዮ አስባችሁታል አብዛኛ ጓደኞች እያገባችሁ እና እንግዲህ ሰላሳ አምስት አመት እንግዲህ፣ እኔ አልደግመው። በእናትህ በነገራችን ላይ ይመች። ለማንኛውም አማቦ ቀጣይ ኢትዮጵያውያን በዚህ በኩል ሰላም እንፈልጋለን ትላለህ። በዚህ በኩል የመጀመሪያ ልጅ አናጋው ትላለህ። ክላሽ አላደርግም ህግ ባለበት ሀገር አሁን ደምስስ ጅምላ ማለት ነው። ስም ምን ነበረበት? እስኪ አሸብር ስትለው አቤት እያለ ያደገ ልጅ እንዴት ነው እድሜው ሰላሳ ሲደርስ ሰላም የሚሰጥ? ተቀጣጣይ የሆነ ፓርቲ ነው መሰረታ አምሮኛ። ሰው ይሄን እውነት ሰው የማያድም ከሆነ የህፃናት ስም በፓርላማ ነው መጽደቅ ያለበት። እኔ ስማመኛል። ወደ አሸብር ብሎ አገር ሰላም ይፈጠር ማለት የማይሆን እውነት ነው። እና እናንተስ እንዴት ትላላችሁ? ሀሳባችሁን በኮሜንት አስቀምጡ። ዳይ ወደ ሌላ ቪዲዮ ኧረ በጣም ያሳቀኝ ቪዲዮ ደግሞ ይሄ። ከተለያየን ምን አደርጋለሁ? ሌላ ተጠላላለ አብረን ባለን ጊዜ ብዙ የሚያሳፍ ነገር አድርገን ምን ምን ያደርጋችሁት ወላካሎ አይቆጨኝ። ምን አሁን ግን ቢን ማለት ነው። ፍቅሪሽ እኔ በአንቺ ፍቅር እኔ መናጢ። እና በአሁኑ ሰዓት እንግዲህ እኔ መሳይ ቪዲዮዎች ተተለያየን ምን አደርጋለሁ አለ፣ ሌላ ጠብሳለሁ አለ፣ እስከ ዛሬ አሳልፍ ነው ይበቃል አለ። እና ደህና ቆዩ። ቪዲዮው ላይክ ላይክ በማድረግ አዲስ ገቢዎቹ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን፣ አብረን እንቀጥላለን። ሰላማችሁ